እለት ረቡዕ ህዳር 3 ቀን 2018 ዓ.ም። ሰላም ጤና ይስጥልን፣ የተከበራችሁ ተመልካቾቻችን። ከናሁ ቴሌቪዥን የሀገር ውስጥ ና የባህር ማዶ ዜናዎቻችን ወደናንተ የሚደርሱበት ጊዜው አሁን ነው። ከዜናዎቹ ገልዳና ታደሰ አብሬያችሁ ቆይታ ያደርጋለሁ። አብራችሁ ሁኑ። ቀዳሚ ወደ አደረግ ነው የሀገር ውስጥ መረጃችን እናልፋለን። ግዙፉ ዓለም አቀፍ የችርቻሮ ኩባንያ ካርፉር በኢትዮጵያ ገበያ ሊሰማራ በሚችልበት ሁኔታ ላይ ውይይት መደረጉ ተሰምቷል። የኢትዮጵያ ኢንቨስትመንት ኮሚሽን ግዙፉን የችርቻሮ እና የጅምላ ንግድ ኩባንያ የሆነ ካርፉር ከፍተኛ የስራ ኃላፊ ጋር መወያየታቸውም ታውቋል። ውይይቱ ካርፉር በኢትዮጵያ የጅምላ ና ችርቻሮ ንግድ ላይ ሊሰማራ በሚችልበት ሁኔታ ላይ ያተኮረ መሆኑን ኮሚሽኑ አስታውቋል። የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር ዶክተር ዘለቀ ተመስገን ለካርፉር ተወካይ በኢትዮጵያ በቅርቡ ለውጭ ባለ ሀብቶች ክፍት ስለመደረጉ አዲስ ኢንቨስትመንት ዘርፎችና አማራጮቻቸው ሰፊ ገለጻ አድርገውላቸዋል። የካርፉር ዓለም አቀፍ ፍራንቻይዝ ዳይሬክተር የሆኑት አልማ ኬን የኢትዮጵያ ገበያ ለመጀመሪያ ጊዜ እንደ መዳረሻ ሲመለከቱ እንደነበረም ገልጸዋል። የውጭ ገቢ ንግድ ዘርፍ ለውጭ ባለ ሀብቶች ክፍት መደረጉ ምቹ አጋጣሚ መፍጠሩንም ነው የተናገሩት። የኩባንያ ኮሚሽን ዳይሬክተር ጀምሮሞ ቦንዚን በበኩላቸው ኢትዮጵያ ውስጥ ለመሰማራት የሚያስችል የቢዝነስ ሞዴል እያዘጋጁ መሆናቸውንም ጠቅሰዋል። አክለውም እቅዱን ወደ ተግባር መለወጥ የሚያስችል ቡድን በቅርቡ ሀገር ውስጥ እንደሚልኩም አስታውቋል፣ ሲል የኢትዮጵያ ኢንቨስትመንት ኮሚሽን አስታውቋል። እንደ አውሮፓውያን አቆጣጠር በ1959 በፈረንጆቹ የተመሰረተው ካርፉር በአውሮፓ፣ ኢስያ፣ አፍሪካ እና ላቲን አሜሪካ በሚገኙ ሱፐር ማርኬቶች በየቀኑ በሚሊዮን የሚቆጠሩ ደንበኞችን የሚያስተናግድ ዓለም አቀፍ ተቋም ነው ተብሏል። በአፋር ክልል የትግራይ ኃይሎች በመጋለ ወረዳ የያዙትን መንደር ለቀው እንዲወጡ የሚጠይቅ ሰላማዊ ሰልፍ በተለያዩ ወረዳዎች መካሄዱ ተሰምቷል። የትግራይ ጸጥታ ኃይሎች በአፋር ክልል በመጋለ ወረዳ ቶንሳ ቀበሌ የከፈቱትን ጥቃት የሚያውግዝና ቡድኑ የያዘውን መንደሮች ለቆ እንዲወጣ የሚጠይቅ የተቃውሞ ሰልፍ በተለያዩ የክልሉ አካባቢዎች ላለፉት ሁለት ቀናት መካሄዱን ነዋሪዎችና የአመራሩን ጠቅሶ የሀገር ውስጥ መገናኛ ብዙሀን ዘግበዋል። የህወሀት ታጣቂዎች በወረአ በካርፉ ሚልኬ ማሊ ቧርቃ እንዲሁም ዳያ ቀበሌ ጎባ መንደሮችን ተቆጣጥረው እንደሚገኙ በወጡ ዘገባዎች ላይ ተመልክቷል። በዚህም በርካታ ነዋሪዎች ቀያቸውን ለውቀው ለመውጣት መገደዳቸውን በአካባቢው የሚንቀሳቀሱ ፖለቲከኞችና ነዋሪዎች አረጋግጠናል ሲሉ ለናሁ ቴሌቪዥን ከዚህ ቀደም መዘገባችን ይታወሳል። በአሁኑ ሰዓት አብዛኛው የመንደሩ ነዋሪዎች ቀን በጠራራ ፀሐይ ማታ ደግሞ በብርድ ምክንያት ለከፍተኛ ችግር መዳረጋቸውንም መረጃዎች ይጠቁማሉ። ይህን ተከትሎ ነዋሪዎቹ ባለፈው ሰኞ ህዳር አንድ ቀን 2018 ዓ ም ህወሀት ከያዘው አለቆ እንዲወጣ ተፈናቃዮች ወደ ቦታያቸው እንዲመለሱ የሚጠይቅ ሰልፍን ማካሄዳቸውም ተሰምቷል። ከአካባቢው የሚወጡ መረጃዎች እንደሚጠቁሙት ባለፉት ሁለት ቀናት ተኩሱ ጋብ ብሎ ነበር። ነገር ግን አሁንም አካባቢው ግጭቱ ሊቀሰቀስ ይችላል የሚል ስጋት መፈጠሩም ተጠቁሟል። በአፋር ክልል በተለያዩ አካባቢዎች በተደረጉ ሰልፎች የህወሀት ታጣቂዎች በቅርቡ በኃይል ከያዟቸው የቶንሳ ቀበሌ መንደሮች በአስቸኳይ እንዲወጡና ድርጊቱን የሚያውግዝ መሆኑን ሰልፈኞችም አስተጋብተዋል። ባሳለፍነው ጥቅምት 26 ቀን 18 ዓ ም የህወሀት ኃይሎች የክልሉን ወሰንጥሰው በመግባት በከባድ መሳሪያ የታገዘ ጥቃትን በንጹሐን ሰዎች ላይ ፈጽመዋል የሚል ክስ የአፋር ክልል ብሔራዊ መንግስት ማቅረቡም ይታወሳል። ይሁን እንጂ ህወሀትና የትግራይ ክልል ጊዜያዊ አስተዳደር በተናጠል ባወጡት መግለጫ በአፋር ብሔራዊ ክልላዊ መንግስት የቀረበው ክስ መሰረተ ቢስ ነው ሲሉም አጣጥለውት እንደነበረም የሚዘነጋ አይደለም። የሐዋሳ ከተማ ምክር ቤት በአንድ ወር ገደማ ለሁለተኛ ጊዜ በጠራው አስቸኳይ ጉባኤ የከተማይቱን አዲስ ከንቲባ ሹመት እንደሚያጸድቅ ተሰምቷል። ምክር ቤቱ ዛሬ ህዳር 3 ቀን 2018 ዓ ም በሚያካሄደው አስቸኳይ ጉባኤ ሹመቱን የሚያጸድቀው ከአምስት ዓመት በፊት የከተማይቱ ከንቲባ የነበሩት አቶ ጥሩነህ በየነ መሆናቸውን የወጡ መረጃዎች ይጠቁማሉ። የከተማይቱ ምክር ቤት ማክሰኞ ህዳር 2 ቀን 2018 ዓ.ም ለአባላቱ ባሳለፈው ጥሪም በዛሬ ሁለት አስቸኳይ ጉባኤ እንደሚያካሄድም አረጋግጧል። ምክር ቤቱ በዚህ ጥሪው አባ አባላቱ ዛሬ ጧት በሐዋሳ ከተማ ምክር ቤት በሚገኙ አዳራሽ እንዲገኙ ሲያሳስብ የጉባኤውን አጀንዳ ግን ከመግለጽ ተቆጥቧል። የሐዋሳ ከተማ ምክር ቤት ባለፈው ጥቅምት ወር መጀመሪያ በተመሳሳይ መልኩ ባካሄደው አስቸኳይ ጉባኤ ከተማይቱን በከንቲባነት እንዲመሩ የተሾሙት አቶ ተክለይ ጀንድባ ሹመትን አጽድቆ ነበረ። የስዳማ ክልል የእንስሳት ሀብት ልማት ቢሮ ኃላፊ የነበሩት አቶ ተክላይ በዚህ ኃላፊነት ቦታቸው ላይ አንድ ወር ያህል እንኳን ጊዜ ሳይቆዩ ወደ ፌዴራል ተቋማት ተዘዋውራል መባሉን የሰሞኑ መነጋገሪያ ጉዳይ ጉዳይ ሆኖ ቆይቷል። ለዚህ መነሻ የሆነው አቶ ተክሌ ከጥቅምት 21 ቀን 2018 ዓ.ም ጀምሮ የእንስሳት ጤና ኢንስቲትዩት ዋና ዳይሬክተር ሆኖ መሾማቸውን የሚገልጽ ደብዳቤ በማህበራዊ ሚዲያ መሰራጨቱ ነበር። ይህ ደብዳቤ በአድራሻቸው እንዳልደረሳቸው አቶ ተክሌ ባለፈው እሁድ በፌስቡክ ገጻቸው ባሳለፉት መልእክት አስተላልፈው ነበር። ይህ በእንዲህ እንዳለ በቅርቡ የሀዋሳ ከተማ ከንቲባ ሆነው ተሹሞ የነበሩ አቶ ተክሌ የፌዴራል እንስሳት ጤና ኢንስቲትዩት ዋና ዳይሬክተር ሆነው እንዲሰሩ መመደባቸውና በመከ ምክትል ከንቲባ ማዕረግ የቀድሞ የአዲስ አበባ ከተማ አስተዳደር ስራና ክህሎት ኢንተርፕራይዝ ቢሮ ኃላፊ የነበሩት አቶ ጥራቱ በየነ ደግሞ የሀዋሳ ከተማ ከንቲባ ሆነው ስራ መጀመራቸውን ከአካባቢው የወጡ መረጃዎች ይጠቁማሉ። የክልሉን ምክር ቤት በዛሬው ዕለት የሚያካሂደውን አስቸኳይ ጉባኤ እነዚህን ሹመቶች ያጸድቃል ተብሎ ይጠበቃል። የተከበራችሁ ተመልካቾቻችን፣ በዚህ ጉዳይ ላይ የሚወጡ ተጨማሪ መረጃዎቻችንን አሰባስበን በምሽቱ የዜና ወጃችን ላይ የምናቀርብላቸው መሆኑን ከወዲሁ እንገልጻለን።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 የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከአራት ሺህ አምስት መቶ በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ፣ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሁኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽኮ የአዲሱ ትውልድ ብራንድ እነሆ። የምስራች የአስር አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል።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 ቀጥለናል። ከውጭ ወደ አገኘናቸው መረጃዎቻችን እናልፋለን። በኢስላማባድ የአጥፍቶ ጠፊዎች ጥቃት አስራ ሁለት ሰዎች መሞታቸውን የፓኪስታን የሀገር ውስጥ ጉዳይ ሚኒስቴር ተናገሩ። በፓኪስታን ዋና ከተማ ኢስላማባድ ከሚገኙ ፍርድ ቤቶች ውጭ በተፈጸመ የአጥፍቶ ጠፊዎች ጥቃት 12 ሰዎች ሲገደሉ በትንሹ 27 ሰዎች ቆስለዋል ሲል የሀገር ውስጥ ጉዳይ ሚኒስቴር አስታውቋል። ሚኒስቴሩ ስማቸውን ያልገለጻቸው አሸባሪዎች በፍርድ ቤት ላይ የቦምብ ጥቃት ለማድረስ አቅደው ነበር፣ ነገር ግን ወደ ውስጥ መግባት አልቻሉም ብለዋል። በዚህም ባለስልጣኑ የቦምብ ጥቃቱን ለመለየት ቅድሚያ እንደሚሰጥና በሽብር ድርጊቱ ላይ የተሳተፉትን ለፍርድ እንዲያቀርብም አረጋግጧል። የፓኪስታን ጠቅላይ ሚኒስተር በዚህ ጥቃት ውስጥ በከፍተኛ ሁኔታ በህንድ የሚደገፉ አክራሪ ቡድኖች እጃቸው አለበት ሲሉም ከሰዋል። የህንድ መንግስት ቃል አቀባይ ከፓኪስታን ጠቅላይ ሚኒስቴር ለተሰነዘረባቸው ክስ በሰጡት ምላሽ መሰረተ ውንጀላ ሲሉ በመግለጫቸው አስተባብለዋል። ሸሪፍ በሰጡት መግለጫ በህንድ አሸባሪ ተላላኪዎች የታጠቁ ቡድኖች ባልታጠቁ የፓኪስታን ዜጎች ላይ የሚያደርሱት የሽብር ጥቃት የተወገዘ ነው ብለውታል። በመሆኑም ለዚህ ጥቃት በፓኪስታን ታጣቂ ቡድን ታሊባን የተቀጠረው ጃማአን አልአህራን ኃላፊነት ወስዷል ሲሉ የሀገር ውስጥ መገናኛ ብዙሀን ዘግበዋል። ነገር ግን ሁለቱ የሀገራት ውስጥ ጋዜጠኞች ለቢቢሲ እንደተናገሩት የታሊባን ማዕከል አመራር ከፍንዳታው ጋር ምንም ግንኙነት እንደሌለው መልእክታቸውን እንደሚያላኩላቸውም ገልጸዋል። በቅርብ ዓመታት ኢስላማባድ ውስጥ የአጥፍቶ ጠፊ የቦምብ ፍንዳታ አልፎ አልፎ እየተከሰተ መሆኑንም ቢቢሲ ዘግቧል። በመሆኑም ማክሰኞ እለት በደረሰው በዚህ ፍንዳታ ጉዳት የደረሰባቸው ሀያ ሰባት ሰዎች ሕክምና ላይ መሆናቸውን የፓኪስታን የውጭ ጉዳይ ሚኒስቴር ተናግሯል። በመጨረሻም በዋሻ ውስጥ የቀሩ የሐማስ ተዋጊዎች ለጋዛ የተኩስ አቁም ስምምነት እንቅፋት መሆናቸው ተገለጸ። 200 ያህል የሐማስ ተዋጊዎች አሁንም በዋሻ ውስጥ እንደሚገኙና ይህም የጋዛ የተኩስ አቁም ስምምነትን ወደፊት እንዳይራመድ እንቅፋት መፍጠሩ ተሰምቷል። እነዚህ የሐማስ ተዋጊዎች በእስራኤል ቁጥጥር ስር በሚገኘው የራፋ ከተማ ደቡባዊ ክልል በሚገኙ ዋሻ ውስጥ እንደሚኖሩም ቢቢሲ ዘግቧል። አሸማጋይ ሀገራቱ ችግሩ የገጠመው የጋዛ የተኩስ አቁም ስምምነት ወደሚቀጥለውና የበለጠ ውስብስብ ምዕራፍ ለማራመድ ጥረት እያደረጉ ቢሆንም አሁንም እንቅፋት አልጠፋም ተብሏል ይህ ውስብስብ ችግር ባለበት በዚህ ወቅት የአሜሪካኑ ፕሬዚዳንት ዶናልድ ትራምፕ አሳልፍነው ሰኞ ዕለት ወደ እስራኤል አምርተው ነበር ተብሏል ስምምነቱን ተከትሎ እስካሁን የሃማስ ትጥቅ መፍታት የጋዛ መልሶ ግንባታና የወደፊት አስተዳደር እንዲሁም አለም አቀፍ የጸጥታ ኃይሎች ወደ ግዛቱ ማሰማራትን ጨምሮ ቁልፍ ነጥፎች አልተፈጸሙ መባሉን ዘገባው ጠቅሷል በተጨማሪም በእስራኤል ና በሃማስ ከፍተኛ የሆነ ስምምነት ሊሆን ይችላል የሚል ግምት ተሰጥቶት የነበረው የውይይት ጊዜ ሰሌዳ እስካሁን አለመኖሩ ስምምነቱ ወደ ቀጣይ ደረጃ ሊያሻግር አይችልም የሚል ጥርጣሬም ፈጥሯልም ነው የተባለው። እነዚህ ያልተፈቱ ችግሮች ባሉበት ወቅት በእስራኤል ቁጥጥር ስር ያሉ አካባቢዎች ቢጫ መስመር ከሚባለው ደቡባዊ ከተማ በራፋ ዋሻዎች ውስጥ እንዳሉ የሚታመኑ በርካታ የሐማስ ተዋጊዎች ጋር መፋጠጣቸው ሌላው ችግር መደቀኑም ተገልጿል። ባሳለፍነው ሳምንት የአሜሪካ ልዩ መልእክተኛ ትቃቸውን ለሚፈቱ ተዋጊዎች ምህረት ሊደረግ እንደሚገባ ገልጸው ነበር። ይህም ዋሽንግተን በቀሪው የጋዛ ክፍል ተግባ ራዊ ለማድረግ ለምትፈልገው ሞዴል ሊሆን እንደሚችል መናገራቸውም ይታወሳል።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

አማራጭ በአዲስ ዘመን ናው ቴሌቪዥን መረጃን ከምንጩ በቀላል አማራጭ በቀጥታ ስርጭት ወደ እናንተ የምናደርስበት ጊዜው አሁን ነው። ናው ቴሌቪዥን መልካም አዲስ ዓመት ከናው ቴሌቪዥን ለሰዓቱ ያዝንላችሁ። መረጃዎቻችን እስካሁን ይመስሉ ነበር። ከዜናዎቹ ጋዳና ታደሰ አብሬያችሁ ቆይታ አደረግኩኝ። መልካም ቀን